ሰላም ጤና ይስጥልኝ። ወደላ የተከበሯቸው የአረብ ድራማ ተከታታዮች ሰላም ብያለው። ለዚህ ቻናል አዲስ ካላችሁ ሰብስክራይብ እያደረጋችሁ ይፍራታ። የምርመራ ውጤት ደርሷታል እጇ ገብቷል። በቀደም ላይ እንዳየ ነው ገሚ እናቴ መሆኗን ማረጋገጥ እፈልጋለሁ እያለች ነበርና እንግዲህ ውጤቱ የእናቷ የገሚ ይመስለኛል። ግማሾቻችን የሀፌትና የ ይባላል የእሱም ነው እያለው እየተወዛገቡ ይገኛሉ። እንደኔ ሀሳብ ግን የገኒ ውጤት ይመስለኛል ማለት ነው። እናቷ መሆኗን ለማረጋገጥ ገኒ በእሷ ናፍቆት እየተሰቃየች ትገኛለች። እሷም ጨከና እስከዛሬ ድረስ ባላየቻትም ግን በስተመጨረሻ ዳኒ ደውሎ። ባክሽኔ እና እናቴ የንያት በጣም እናፍቀሻለሁ ለአንቺም ብላ ጉልድ ድረስ እየወጣች ነው ስላት የፍራታም ደንግጣ እቤት ድረስ በመሄድ አይታታለች። ገኒም ደስቷን መቆጣጠር ነው ያቃታት እና የፍራታ በእሷ የሚጨክን ነው እንጂ ይኖራት አይመስለኝም። ውጤቱን በእርግጠኝነት እንግዲህ እናቷን የምትሆን ማለት ነው ገኒ የፍራታ እናት ደግሞ ኒንጃ ብረን እናያለን። ክፍል 3 ላይ ይለያል ማለት ነው። ሐረግ ድራማ ወደ መጨረሻው ክፍል እየደረሰ ይመስለኛል። ናታልና ይፋታን፣ ደምጽዮንና ቤኒ፣ ቤዛና ልዑል አንድ ላይ የሚሆኑ ይመስለኛል። ዳራ እንግዲህ አንድ ነገር አውቃለኝ አባቷን የገደለው በወንድሟ በሱ ምክንያት እንደሆነ ነበር እስከዛሬ የምታውቀውና ወንድሟ ላይ ተቃወመው ነበረ እናቷን በጣም ነበር የምትወዳት። ነገር ግን ባልታሰበ ሁኔታ ስታዳምጥ ነበር እና የአባቷ ገዳይ እናቷ እንደሆነ ይደርሳበታል። እሷም ተበሳጭታ ተመልሳ በመሄድ መጠጥ ጠጥታ በዚያ አጋጣሚ ከወንድሟ ጋር ታርቃለች። አቤል ስራውን እየሰራ ይገኛል ቤትን ለመጣል። ነገር ግን ስራውን የሚሰራው ከነ ማን ጋ ነው? ከነ ናታን ጋር ወይንስ ደግሞ ከነ ልዑል እናት ጋር እዛ አልታወቅም። ብቻ ከነ ልዑል እናት ጋር ሊሆን ይችላል እንጂ ከናታን ጋር ሊሆን ይችላል ማለት፣ ድራማ እስከሆነ ድረስ ግን ይሄ ነው ማለት አይታወቅም። ከናታንም ጋር ሊሆን ይችላል። ምክንያቱም ለምን ነ ጽዮን ጋር የሚያሳየው እንትን ጥላቻ አለ። እንዲሁም ደግሞ ለፍራታ የሚያሳየ ጥላቻ አለ። ነገር ግን ለማስመሰልም ሊሆን ይችላል፣ ተልኮም ሊሆን ይችላል አይታወቅም። ለልዑልነትም ጋር ሊሆን ይችላል፣ ሌላም ጋር ሊሆን ይችላል አይታወቅም። ነገር ግን ለምን እንደሆነ ባይታወቅም ያሳደገችው ቆይ ያቤልናት ናት አይደለም። እና ምን አድርጓቸው ነው ስለ መበቀል እየታቸው ድረስ ሄደው ሉሊት ለቤዛ ልዑል አይሆንሽም ቢቀርብሽ ነው የሚሻለው እሱ ልጅ ጥሩ ልጅ አይደለም እያለች ስታቃጥር ነበር እና ቤዛም አዳምጣ አዳምጣ በስተመጨረሻ ግን ስሜ ከዛሬ ቀጥለሽ ስለ ልዑል አንድም ነገር እንዳትይኝ፣ ስለ እኔ ልዑል ነገር ብለሽ ከሆነ አለቅሽም ብላ በማስፈራራት ጥላት ሄዳለች ማለት ነው። ግን ሉሊት ማለት ነው የ ፊልሙ ድምቀት ናት። ያው ታስቃለች ልጅ ሪጌራ ስትመጣ ነው ምናምን ወዘ ሪጌራ ስትመጣ ነው የምታስቀኝ። በፊት ያው ገንዘብ ምናምን ለማግኘት ነበረ ወደዚህ ስራ የመጣች በኋላ ላይ ግን፣ ያው አሁን ላይ የፊት እያሰራት የሚገኘው በነፃ ነው ማለት ነው። እገድሻሉ በማለት ነው ቤዛ ህይዋን ፈለግ ማታረጉ ነገር የለም። ነገር ግን ሊሳካለት አልቻለም። አሁንም አብረን እንፈልጋታለን በማለት ቃል ገብቶላታል። እሱም ከእሷ ጋር አብሮ ጊዜ ማሳለፍ ስለሚፈልግ ብቻ ቃል ገብቶላታል። በስተመጨረሻ እንጃ የሚያገኝበት ይመስለኛል። ወይም ደግሞ እሷ እዛ አውቃ እስከገባ ድረስ ልታመልጥም ትችላለች። እንዲሁም ናተን እንዲያስመልጣት ይችላል ማለት ነው።